አሰላሙ አሌይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ዳውድ ከሞተ በኋላ ዙፋኑን የዳውድ ልጅ የሆነው ጥበበኛውና ብልሁ ሱሌማን ወርሶታል። ግዛቱንም በጥሩ ሁኔታ በማስተዳደር ላይ ይገኛል። በዚህ ሁኔታ ላይ ሳለ ከዕለታት አንድ ቀን ሱሌይማን እጁን ወደ ጌታው በመዘርጋት ጌታዬ፣ ኃጢአቴን ይቅር በለኝ ከኔ በኋላ ለሚመጣ ትውልድ በሙሉ የማይገባ የሆነንም ንግስናን ስጠኝ በማለት ተማጸነ። አላህም ለእያንዳንዱ ነቢያት ዱዓቸውን እንደሚቀበለው ሁላ የሱሌይማንንም ዱዓ አላህ ተቀብሎት ንፋስን ሱሌይማን ወደሚያዘው መንገድ እንዲነፍስ ሰይጣናትንም በሱሌይማን ቁጥጥር ውስጥ አድርጓቸው እሱ ያዘዛቸውን እንዲፈጽሙ ግዴታ አደረገባቸው። በመቀጠልም የወፎችንና የእንስሳቶችንም ቋንቋ በሙሉ አሳወቀው። ሱሌይማንም አላህ በሰጠው ወደር የለሽ ጸጋ፣ አላህን አመሰገነ። ከዕለታት አንድ ቀን ሱሌይማን ወታደሮቹ ማለትም ሰይጣናትን፣ ጅኒዎችን፣ ሰዎችን፣ ብዙ እንስሳቶችን ሰብስቦ በመጓዝ ላይ ሳለ አንዲት ጉንዳን ለሌሎች ጉንዳኖች እናንተ ጉንዳኖች ሆይ፣ ሱሌይማንና ወታደሮቹ እየመጡ ነው። ሳያውቁ በእግሮቻቸው እንዳይጨፈልቋችሁ ወደየቤታችሁ ግቡ በማለት ስትናገር ሰሙት። ይህን ሲሰማ ሱሌይማንም ፈገግ ጌታዬ ሆይ፣ ያቺን በኔና በወላጆቼ ላይ የለገስካትን ጸጋህን እንዳመሰግንና የምትወደውንን በጎ ስራ እንድሠራ ምራይ በችሮታህም በመልካሞቹ ባሮችህ ውስጥ አግባይ አለ። ሱሌይማን ሠራዊቶቹን ከሰበሰበ በኋላ የቀሩትን ማጣራት ጀመረ። ሁሉም መጥቷል፣ ግን አንድ ሁድሁድ የተባለ ወፍ አልታየውም። ከዚያም ሁድሁድ ለምን አልታየኝ? ወይስ ራቅ ብሎ ሄዶ ነው? ብርቱን ቅጣት በርግጥ እቀጠዋለሁ፣ ወይም በርግጥ አርዶአለሁ፣ ወይም ግልጽ በሆነ አስረጅ ምክንያት ይመጣኛል አለ። ከዚያም በማግስቱ ሁድሁድ መጣና ሱሌይማን ፊት ቆመ። ሱሌይማን የት እንደነበረ ሲጠይቀው ሁድሁድ እኔ ሰባ የሚባል አካባቢ ሄጄ ነበር አንድ ሁሉ ነገር የተሟላላትንም ንግስት አገኘው ትልቅ የሆነም ዙፋን አላት። ነገር ግን እሷንም ሆነ ህዝቦቿን ለአላህ መስገድ ሲገባቸው ለፀሐይ ሲሰግዱ ተመለከትኳቸው አለው። ሱሌይማንም እስቲ ይህን ደብዳቤ ይዘህ እሷ ዘንድ ወስደህ ጣለው። ከዚያም ራቅ ብለህ ምን እንደሚከሰት ተመልከት። እውነት እንደተናገርክና እንደዋሸ እናያለን አለ። ሁድ ሁድሁድም የሱሌማንን ደብዳቤ ይዞ ወደ ሰባ ምድር ይከንፍ ጀመር። ልክ የሰባን ምድር እንደረገጠ ወደ ንግስቲቱ ቤተ መንግሥት በመግባት ንግስቲቱ ጸሎት ላይ ባለችበት ሁኔታ ሱሌማን የላከውን ደብዳቤ ጣለላት። ንግስቲቱም ጸሎቷን አጠናቃ ቀና ስትል ይህን ደብዳቤ መሬት ላይ ወድቆ አገኘችው። ደብዳቤውንም ከፍታ ስታነበው ይህ ከሱለይማን የሆነ መልእክት ነው። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው በእኔ ላይ አትኩሩ፣ ታዛዦችም ሆናችሁ ወደ እኔ ኑ የሚል መልእክት አነበበች። ይህን መልእክት እንዳነበበችውም ወዲያውኑ አማካሪዎችዋንና የጦር መሪዎችን በመሰብሰብ ስለ ጉዳዩ አማከረቻቸው። እነሱም ጉዳዩ ካዳመጡ በኋላ እኛ የበርካታ ወታደሮች ባለቤት ስንሆን ከባድ ጉልበትም አለን። መብቱ ያንቺ ነው። የፈለግሽውን እዘዥ፣ እኛ እንፈጽመዋለን አሏት። እሷም ንጉሶች አንድን ከተማ ገብተው ከወረሩ ያን ከተማ እንዳልነበረ አድርገው ያበላሾታል የከተማይቱንም የተከበሩ ነዋሪያንን ያዋርዳሉ። ስለዚህ እኔ አገልጋዮቼ በርካታ ስጦታዎችን አስጭኜ ወደ ንጉሥ ሱሌማን ዘንድ እልካለሁ ከዚያም ስጦታውን የወሰዱት አገልጋዮች በምን እንደሚመለሱ አያለ ብላ በመወሰን የአማካሪዎቿን ሐሳብ ውድቅ አደረገች። በማግስቱም የንግሥቲቱ አገልጋዮችን የተጫነላቸውን የስጦታ ማዕት ጭነው ብዙ ከተጓዙ በኋላ የሱሌይማንን ግዛት ሲገቡ በሚያዩት ነገር ሁሉ በጣም ተደመሙ። ልክ ከተማዋን እንደደረሱም የጫኑትን ስጦታዎች እየነዱ ወደ ሱሌይማን ቤተ መንግሥት ገቡ። ሱሌይማንም ስጦታውን እንደ ተጫነ መልሱላት ብሎ እሷና ህዝቦቿ በአላህ የማያምኑ ከሆነ መቋቋም የማይችሉትን ወታደር አሰልፎ እንደሚመጣባቸው መልእክት ላከ። ስጦታውን ያመጡት መልእክተኞች ስጦታውን ይዘው ከቤተ መንግስት ግቢ ልክ እንደወጡም ሱሌማን ሰራዊቶቹን ሰብስቦ እናንተ መኳንንቶች ሆይ፣ ንግስቲቱና የንግስቲቱ ህዝቦች ሙስሊሞች ሆነው ሳይመጡኝ በፊት የንግስቲቱን ዙፋን እዚህ የሚያመጣልኝ ማንኛችሁ ነው ሲል ተናገረ። በስብሰባው ጅኖች፣ ሸይጣኖች፣ ብዙ ፍጥረታት ነበሩና አንድ በጣም ኃይለኛ ጅን ቆመና አሁን ቁጭ ካልክበት ዙፋን ከመነሳትህ በፊት እኔ ሰባ ህጄ የንግሥቲቱን ዙፋንን ላምጣለህ እኔም ታማኝና ኃይለኛ ነኝ አለው። አንድም የአላህን ስሞች ሁሉንም ጠንቅቆ የሚያውቅና ዱዓው ሙስተጃብ የሆነ ሰውዬ በመሐከላቸው ብድግ አለና ለሱለይማን እንዲህ አለው፣ እኔ አይንህ ከመርገብገቡ በፊት ዙፋኑን ፊትህ አስቀምጥልሃለሁ አለና፣ ሱሌይማን የአይኑን ቆብ ዘግቶ እስኪ ከፍት ድረስ የንግሥቲቱ ዙፋን ፊትለፊቱ ቁጭ ብሎ አገኘው። ሱለይማን ይህን ሲመለከት ይህ ከጌታዬ ችሮታ ነው የማመሰግን ወይም የምክድ መሆኔን ሊሞክርኝ። ቸረልኝ ያመሰገነም ሰው የሚያመሰግነው ወይም ጥቅሙ ለራሱ ነው። የካደም ሰው ጌታዬ ከርሱ ተብቃቂ ቸር ነው በማለት ጌታውን አመሰገነ። ከዚያም ሱሌይማን ጅኖችን እንዲህ አላቸው፣ ባህር ላይ መስታወት በማንጠፍ እዚያ መስታወት ላይ ይሄን ዙፋን አስቀምጡበት። ጅኖችም በሱሌይማን ትዕዛዝ መሰረት ባህር ላይ መስታወት በማንጠፍ ዙፋኑን መስታወቱ ላይ አስቀመጡት። ንግስቲቱ የሱሌይማንን ግዛት ገብታ የግዛቱን ስፋት እየተመለከተች በጣም ተገረመች። በመጨረሻም ሱሌይማን ንግሥቲቱ ከተቀበላት በኋላ ባህር ላይ ወዳስገባነው ቤተ መንግሥት በመውሰድ ያንቺ ዙፋን እንዲህ አይነት ነው አላት። እሷም አዎን ልክ ራሱን ይመስላል፣ አለችው። እሱም በይ ሂጂ ዙፋንሽ ላይ ቁጭ በይ አላት። እሷም መስታወት መሆኑን አላወቀችም። ባሕሩን ብቻ አይታ ዙፋን ዋጋ ልትሄድ ልብሶቿን ወደ ላይ ስትሰበስብ ሱሌይማንም ባሕሩ እኮ አንቺን አያገኘሽም ይህ ባሕር ከላዩ መስታወት ተነጥፎለታል ሂጂ ግቢ አላት ያን ጊዜ ንግሥቲቱ ሱሌይማን ነቢይ እንጂ ተራ ንጉሥ አለመሆኑን በመረዳት ጌታዬ ሆይ እኔ ነፍሴን በደልኩ ከሱሌይማንም ጋር ሆኜ ለዓለማት ጌታ ለአላህ ታዘዝኩ አለች ከዚያም ሱሌይማን በንግሥና ሆኖ ብዙ ዓመታትን ኖረ ሱሌይማን አንድ ባሕር አለው እሱም አንድ ቦታ ሲሰግድ ከአቅራቢያው አንድ ችግኝ ከተመለከተ፣ ስምሽ ማን ነው? ይላታል። ችግኟም እከሌ ብላ ስሟን ትነግረዋለች። ሱሌማንም ለምን እንደ ተፈጠርሽ ሲላት፣ ችግኟም የተፈጠረችለትን ዓላማ ትነግረዋለች። ከዕለታት አንድ ቀን ሱሌማን ሰግዶ ቁጭ ባለበት አንዲትን ችግኝ ተመለከተና ስምሽ ማን ነው? አለት ችግኟም፣ አፍራሽ እባላለሁ አለችው። ሱሌማንም ለምንድን ነው የተፈጠርሽው አለት፣ ችግኟም፣ ይሄን ቤት ለማፍረስ አለችው። ይሄን ጊዜ ሱሌማንም አላህን፣ ያ አላህ በጅኖችና በሰዎች የኔን ሞት ደብቅባቸው፣ የሩቅን ነገር የማያውቁ መሆናቸውን ይረዱ ዘንድ አለ። በመጨረሻም ሱሌይማን የዛችን ችግኝ እንጨት ፈልጎ ከቆረጠ በኋላ ጥሩ በትር ሰራባት። ከዚያም ጅኖችንና ሰይጣናትን በይተል መቅዲስን እንዲገነቡ አዘዛቸውና እሱ ሚሕራብ ወይም ግላዊ የአምልኮ ቦታ ገብቶ ዒባዳ ማድረግ ጀመረ። ብዙም ሳይቆይ እዚያም ሚሕራብ ውስጥ ሳለ በተወለደ በሃምሳ ሁለት ዓመቱ በትሩን እንደተደገፈ የሞትን መራራ ጥዋ ቀመሰ። ይሁን እንጂ ጅኖችም ሆነ ሰይጣናት የሱሌይማንን ሞት አላወቁም። ብቻ እሱም የሚያያቸው መስሏቸው ለአንድ ዓመት ያለማቋረጥ ሲገነቡ ከረሙ። ጅኖችና ሰይጣናት ሱሌይማን በሕይወት ሳለ እሱን ማየት አይቻላቸውም ነበር። ካዩትም ወዲያ ነበር የሚቃጠሉት። አሁን አሁን ግን ሱሌማን አንድ ዓመት ሙሉ እዚያ ምሕራብ ውስጥ መቆየቱ አጠራጥሯቸዋል። አንድ ሰይጣን ለማጣራት የሱሌማን ኑር እንዳያቃጥለው በመጠንቀቅ ወደ ምሕራቡ ዘንድ ጠጋ ብሎ ወዲያው ዞር አለ፣ ግን አላቃጠለው። አሁንም እየሮጠ ጠጋ አለና ዳግም በፍጥነት ተመለሰ። ይሁን እንጂ ድሮ የሚያቃጠላቸው ነገር አሁን የለም። ይህን ጊዜ ቀስ ብሎ ወደ ምሕራቡ ውስጥ ዘልቆ ሲገባ ሱሌይማን ከሞት በኋላ ዓመት ሙሉ የተደገፋት በትር መሬት በልቷት አስክሬኑ ወድቆ አገኘው። ይህን ጊዜ ሰይጣኑ ወጥቶ ለሁሉም የሱሌይማንን መሞት ነገራቸው።